ይህ ጋይስ እንዴ ናችሁ! ዛሬ ስለ ፍርሃት አንዳንድ ነገሮችን ልላችሁ ፈልጌ ነበር። እንደምታውቁ በዚህ ሰዓት በጣም ሰው ልጅ ከፍርሃት ጋር እየተፋለመ ያለበት ጊዜ ነው። እና አብዛኛውን ጊዜ ፍርሃት ነው የሚጥለን፣ የሚያሸንፈንም። የእድሜያችንን ረጅሙን ሂደት ከፍርሃት ጋር በመፋለም ነው የምናሳልፈው። እና ፍርሃት ከተለያየ ምክንያት ሊመነጭ ይችላል። ካደግንበት ቤተሰብ፣ ትምህርት ቤት፣ ከሚገጥሙን ሁኔታዎች እና በተለያዩ የሕይወት አጋጣሚ ፍርሃት ይገጥመናል። ማለትም ነገሮችን ሊሆን ይገባል ባልነው አቅጣጫ ሳይሆን ባይሆንስ የሚል ሀሳብ ይነሳል፣ ድምጾች ከአእምሯችን ይፈልቃሉ። እና ያም የሚሆንበት ምክንያት ቤተሰብ ሲያሳድገን፣ ለምሳሌ የመናገር እድል በማይሰጥ ቤተሰብ ውስጥ ካደገ አንድ ልጅ ታላላቆቹ ሲያወሩ ዝምበል ውጭ ተጫዎች፣ ትልልቅ ሰው ሲያወራ ጣልቃ አትግባ እየተባለ ያደገ ልጅ አእምሮ ምንድን ነው እየመዘገበ የሚመጣው? ብናገር ተደማጭነት አላገኝም፣ ስለዚህ የኔን ሀሳብ የሚያደምጥ ሰው የለም የሚል ሀሳብ በአእምሯችን ይመዘገባል። ያ እየተደጋገመ እየተደጋገመ ሲሄድ ልጁን ወይም ልጅቷን ዝምተኛ እንድትሆን ያደርጋታል። ይተሳሰራል ማለት ነው። ለመናገር የሚያስፈልጉ አካላቶች እየተሳሰሩ ይመጣሉ። ስለዚህ ፍርሃት የመናገር ፍርሃትም የሚመነጨው አንድም ከዚህ ነው። እናምን እየሆነ ይመጣል፣ አድማሱ እየሰፋ ይመጣል ማለት ነው። ቤተሰቦቼ ያልተቀበሉኝ፣ ቤተሰቦቼ እድል ያልሰጡኝ፣ እንዴት ሌላ ሰው እድል ሊሰጠኝ ይችላል? የሚል ድምዳሜ ላይ ደርስና ትምህርት ቤት ከጓደኞቹ ጋር ለማውራት ይፈራል። ለምሳሌ የሆነ ጥያቄ ወይም የሆነ ሀሳብ በውስጡ ቢመላለስ ያንን ሀሳብ ለማጋራት ይፈራል። የማይፈልገው አይነት ግንኙነት ውስጥ ቢኖር አይ፣ ይሄ ነገር አያስፈልግም፣ ይሄ ነገር እዚህ ጋር ሊቆም ይገባል ብሎ ውሳኔ እንዳይወስን ያደርገዋል። ምክንያቱም በውስጡ ምንድን ነው ያለው ያለ መናገር ነገር ነው በውስጡ ያለው። ስለዚህ መጥፎ ሁኔታ ውስጥ የሚሆን፣ ጥሩ ሁኔታ ውስጥ የሚሆን መናገር አይችልም ማለት ነው። ምክንያቱም አእምሮ ምን አድርጎታል? ሰውነቱን የመናገር የሚያስፈልጉ አካላቶችን አስሮበት ስለያዘ መናገር ቢፈልግ እንኳን ያቅተዋል፣ ይተናነቀዋል። አንዳንድ ሰዎች ከመናገር ይልቅ እምበም የሚቀድማቸው በእንደዚህ አይነት ምክንያት የተነሳ ነው። ስለዚህ ሌላውም ነገር እንደዚህ ነው። ለምሳሌ አንዳንድ ቤተሰብ ልጆቹ የተለያየ ነገር እንዲሞክሩ ያደርጋል። እድል ይሰጣቸዋል። ለምሳሌ ዘፋኝ መሆን ከፈለገው ቤት ውስጥ ነው እድል መስጠት የሚጀምረው። ተዋናይ መሆን ከፈለጉ ቤት ውስጥ ነው እድል የሚሰጠው። የነቃ ያስተዋለ፣ ልብ ያለ ቤተሰብ ከልጅነታቸው እድሉን የሚያመቻችላቸው። ስለዚህ ያ ምን ያደርጋል ማለት ነው? የልጆቹን በራስ መተማመን እያዳበረ እየገነባ ይመጣል። ምክንያቱም ቤተሰቦቹ አምኖታል፣ ነጻነት እንዲሰማው እንዲለማመድ። ከዛ ደግሞ መጨረሻ ላይ ምንድነው፣ ምን ተሰማ የሚል አይነት ጥያቄ የሚጠይቅ ቤተሰብ ካለ ደግሞ ይሄ የበለጠ ምን ያደርገዋል ማለት ነው ልጁን ገፍቶበት እንዲሄድ በሚያደርገው ነገር እንዲበረታ ያደርገዋል። ምክንያቱም ምንድነው፣ አሁን እያስቸገረን ያለው ወይም አብዛኞቻችን በዚህ ጊዜ እየፈራን ያለ ነው ከምንድን ነው ከሌላ ሰው ምንድነው ጥሩ ነው በርታ እንዲያደርግ የሚል ሀሳብ እንጠብቃለን። ይሄ አንደኛው ምንድነው እንድንፈራ የሚያደርገን ነገር ነው። አንተ ወይም አንቺ የሚሰማሽን ነገር ካደረግሽ ሌላ ሰው አበረታታሽም ነቀፈሽም ለውጥ አያመጣም። ስለዚህ ዋነኛው እኛ ስለምናደርገው ነገር ወይም ስላደረግነው ነገር ምንድነው የሚሰማን? ዋናው ነጥብ ሊሆን የሚገባው ያ ነው። ምንድነው እየተሰማን ያለው ነገር? ያንን ስሜት በረምብ ካዳመጥነው በኋላ የሌሎች ሰዎች ሀሳብ የሌሎች ሰዎች ነቀፋ ወይም ውዳሴ ብዙ ለውጥ ሊያመጣብን አይችልም ማለት ነው። ስለዚህ የፍርሃት ምንጭ ምንድነው ማለት ነው። በየዕለት ተዕለት ከሚገጥሙን ሁኔታዎች በመነሳት አእምሯችን የደረሰበት ድምዳሜ ነው። የሚያስገርመው ግን ብዙ ነገሮችን እኮ አልፈን ሊሆን ይችላል፣ በቀና መንገድ ማለት ነው። እሱ ግን ሊጠብቅ ስለሆነ የሚፈልገው ወይም እንደ አገልጋይ መጥፎ ነገር እንዳይደርስብን መጠበቅ ነው ዓላማው። ስለዚህ ካሳለፍነው መልካም አጋጣሚ ካሳካ ናቸው ፍርሃታችንን ካሸነፍንባቸው ብዙ አጋጣሚዎች ይልቅ እሱ ትኩረት የሚያደርገው ምንድን ነው? በጣት የሚቆጠሩ ለምሳሌ የሆነ ቢዝነስ ጀምሮ የወደቁ የሆኑ ሁኔታዎችን ሞክረን ያላሳካንባቸውን ሁኔታዎች ነቅሶ ያወጣል ምክንያቱም ዋና ዓላማው ምንድን ነው እኛን መጠበቅ ነውና ስለዚህ ይሄ ደግሞ ሁሌ ትክክል ነው ማለት አይደለም ስለዚህ የሆነ የአሉታዊ ሐሳቦች ሲመጡ የፍርሃት ድምፅ አእምሯችን ሲያሰማ፣ እስካሁን ያሳካናቸውን ነገሮች ቁጭ ብሎ ማሰብ፣ አእምሯችንን ማድመጥ፣ የሚሰማውን ድምጽ ትኩረት እሱ ላይ ማድረግ እና ደግሞ የሚያስገርመኝና ሁል ጊዜም ፍርሃትን ባሰኩ ቁጥር የመጨረሻው አላማ ምንድን ነው? ፍርሃት ፈርቼ ፈርቼ ፈርቼ መጨረሻ ላይ ምንድን ነው የሚመጣው? የመጨረሻው ውጤት ምንድን ነው? የሚለው ጥያቄ ውስጤ ላይ በጣም በተደጋጋሚ ይፈጠራል እና የፍርሃት የመጨረሻው አላማ አንተን ከራስ ጋር ማጣላት። ሲቀጥል ደግሞ ዋነኛው ነገር ምንድን ነው? ከፈጣሪ ጋር እንድትጣላ ፈጣሪ የለም እንድትል እና መጨረሻ ላይ ራስን እንድታጠፋ ራስን እንድትጠላ ፈጣሪ የለም እንድትል ምክንያት ይሆናል ማለት ነው። ስለዚህ ፍርሃትን ስናስብ ወይ ፍርሃት ሲሰማን፣ እነዚህን ጥያቄዎች ወይም እቺ መጨረሻ ላይ ያልኳትን ነገር እንድናስብ እፈልጋለሁ። ፈርተን ምንድን ነው የሚመጣው? የመጨረሻው ውጤት ፈርቺ ማድረግ ያለብኝን ነገር ባለማድረግ ምንድን ነው የሚመጣው? ስለዚህ አንደኛ ከራሴ ጋር ነው የሚያጣላኝ ማሳካት የምፈልገውን ነገር መኖር የምፈልገውን አይነት ህይወት እንዳልኖር እንቅፋት ሊሆንብኝ፣ በኋላ ጸጸት፣ በኋላ ራሴን እንድወቅስ እና ደግሞ ከፈጣሪ ጋርም ያለኝ ግንኙነት እንዲሻክር። ፈጣሪ የለም፣ ፈጣሪ ቢኖር ኖሮ እንደዚህ አይነት ህይወት ውስጥ አልገኝም ነበር። ፈጣሪ ቢኖር ኖሮ ይህንን የማልፈልገውን አይነት ነገር በህይወቴ ባላገኘው ነበር፣ የሚል ጥያቄ ራሳችንን እንድንጠይቅና ከእኛና ከፈጣሪ ጋር ያለን ግንኙነት እንዲሻክር ማድረግ ነው። ስለዚህ ፍርሃት ሲሰማን ሁልጊዜም ልንጠይቀው የሚገባው ነገር እናም በአእምሯችን ሊመላለስ የሚገባው ነገር ምንድነው? ከዚህ ፍርሃት የማገኘው የመጨረሻው ውጤት ፈርቼስ ምንድነው መጨረሻ? ስለዚህ ከራሳችን ጋር መጣላት ከዛ ደግሞ ከፈጣሪን ጋር መጣላት ነው የሚመጣው። ስለዚህ እነዚህ ሁለቱ ነገሮች ናቸው ፍርሃት ሊሰጠን የሚፈልገው የመጨረሻው ጎጂ ውጤት እነዚህ ናቸው። ከራስ ጋር ራስን ጤናህን እንዳትጠብቅ፣ ተስፋ እንድትቆርጥ፣ አላማ ቢስ እንድትሆን፣ ጊዜህን እንድታባክን፣ መገኘት በሌለበት ቦታ እንድትገኝ እና ፈጣሪህን እንድጠላ ማድረግ ነው። ስለዚህ እችን መልእክት ልብ ብላችሁ እንድታደምጡልኝ እና በህይወታችን እንድንተገብር እፈልጋለሁ። ስለዚህ ቤተሰብ ሆኑ እንደዚህ አይነት ጠቃሚ ትምህርቶች ያገኙበታል። ሰብስክራይብ፣ ላይክ፣ ኮሜንት ይስጡ። ለወዳጅ ዘመዶችም ያጋሩ። ቤተሰብ ይሁኑ። አመሰግናለሁ።